ነይ በይኛ ታዲያ እና ምን ላድርግሽ? ታዲያ ሂጂ እንትና ጋር ቤ እኛ ሀገር ያለችዋ ሴትዮ ጋር ሰሞኑን ጓደኛሽ ሽ የነበረችዋ ጋር እሷ ጋ ሂጅና ጋታ ብላሽ። እሷ ለምን እሷ አታበላሽ? ጓደኛ ሆናችሁ እኮ ተፋቀራችሁ። ከርቢ በሪ ማትማሪ ሴትዮ እምትገርሚ ሴት ነሽ ወይዘሮ መልክ ሂዱ። እኔ በነገራችን ላይ ማለት ነው እኔ ማለት ነው ሰውን በሰው ነው የማየው። ኦኬ፣ ሰውን በሰው ነው የማየው ለእኔ ያሉነች አህያ አንቺ ልትሆኚ ነው። ስላመማት መስሎኝ ያማታል። እንዴት ስላመማት መስሎኝ። አንከብክበው የጀርመን እንትኖች ይርዳሽ ምን ሆነሽ ነው ምትረጃት? አንቺ እሷን ሲሆን እሷን ተባብረን መቅበር ነው እንጂ ምን ልታደርግ ነው ምትረጃት? እንዴት ነው እሷ ምትረዳው? ኪዱ በጣም በጣም አሳፋሪ ናት። እኔማ እኔማ ጭራሽ እኔ እንዲያውም እንዳትመጭብኝ ነው። አሁን እኔ እኮ ያለኝ ሰላም አሁን እኔ እኮ ሰላም አለኝ እኮ ከአንቺ ልክ ከአንቺን ስገናገል ባንካችን ኪሳራችን ይተረፈ። እኔ በአንቺ በሺህ ዶላር ከሰርኩ እንጂ አላተረፍኩ። ኬት ከመቼ ወዲህ ነው አንቺ ከእሷ ጋር የምትጫወችው? ከመቼ ወዲህ ነው አንቺ ከእሷ ጋር የምትጫወችው? መቼ ወደሻት? መቼ ወዳሽ? እሷ ለአይን የምትጠላሽ ሴትዮ፣ ምን ልታረጊ ነው ከእሷ ጋር የምትጫወችው? እንዲሉ ያዋረደችሽ እኮ በቀደም። ከዚህ ላይ መዋረድ አለ በአንድ ጊዜ ማለት ነው። አፈርቤ ይችባ ባለጌ እብድ ናት ትላለች። ስላበደች ማ ነው፣ ፖሊስ እና ዶክተር ተነጋግረን ያስገባናት። እንደ መታወቂያ እና ፓስፖርት ያላት ማስተር እኮ ያላት እኮ ናት እሷ። በእብደቷ ማስተር እኮን ያሰጠናት ዛሬ ነው እንዴ? እሷ አበደች። ከሀገር ቤት ሳት መጣበት እኮ። እብድ እኮ ናት ሴትዮዋ። ቦለኳት፣ ምን አገባኝ? አያገባኝም። እዛው ሄጅ እዛው ታዋጣሽ። እሷ ገና እንዲያውም እንደ አንዳንድ ጊዜ እግዚአብሔርን እግዚአብሔር ስለሚወድሽ ነው እንጂ ታባላሽ ነበር ከዚህ በልጥ። ደስን ያለኝ ድማ እኔ ግን፣ እናንተ ሰዎች እኔን የሚነካ ሰው ብለምደም ይዋረድ። እጅም እኮ ተዋረደች በቀደም አያችት። ያ የት እንገናኛለን? ምን ማለት ነው የት እንገናኛለን? ቀለላ አወረደችሽ እንዴ ቀለላ አወረደችሽ እንዴ አከልዬ አከልዬ ቀለላ አወረደችሽ እንዴ ብለው በዚህ በጠነባ ሰካራ ምናምን በዚህ በመሰበሰ ቁጭ ብላ ነበር ላይ ስታሰደብሽ ማን ሰድቦሽ ያውቃል አንቺ አንቺ እዚህ ሚዲያ ላይ ያ ማን ተናግሮሽ ያውቃል ማንም ሁሉ ኢቭን ራሱ እግዚአብሔር ምስክሬ ነው ማንም ሰው እንደዚህ ተናግሮሽ ያውቃል ማንም ሰው ኢቭን ከቤታ ይጋ እንኳን ብትጣሉ ሁሉም ላንችም ለቤታዬ በኩል ከዚች አህያ ሴትኛ ዳሬ ካለኩያሽ ከዱርዬ ከአሻም ጋራ ያ የትን ስትግማማ ስትንዘላዘል ለራሷ ያልሆነች ሴት ጋር ቁጭ ብለሽ እኔ ስፈርዶብኝ ነው። እንደዛ ምትንቅያትን ሴትዮው ስቲ ልክልክሽ ነገረች ልክልክሽ አስነገረች እንዲጨራሽ ቁጭ አድርጋ፣ ብልጠፋ ደግሞ እንዲህ ነው የምትለው። አውቃ እንዲህ የምትለው ነገር አለ። እኔ እኳ አልሰማውም ነበር ትለ አስለጥልጣችሁ እኮ ነው፣ አስለጥልጣችሁ አሁን ብትጠይቋት፣ እኔ ምን አውቃለሁ እኔ ምን አውቃለሁ እንዲህ ነው የምትለው? እኔ ምን አውቃለሁ እንደዚህ ነው ምትለው ሰው ልክ ሲሳደብ እሷ ቤት ገብቶ አንዱ አንዱን ይሳደባል፣ አይደለ? አልገባኝም እኮ አውቃኮ ነው፣ አውቃ ምን ቸገር፣ ሰይጣን አይደለ ያለባት። አንዱ ከአንዱ ቢባል አንዱ እኔ አሁን ደግሞ የእሷ መሄጃ አሁን ደግሞ ቆስ ሁሉ አንችንም እንደዚህ አዋርዶ ላከልኝ፣ የኔን ጠላት በሙሉ ያችን። ግን አንድ ሰው ግን ይጭራል እኔ ቁጭ ብዬ አንድ ሰው መጨርብ። አሁን ደግሞ የሚቀጥለው ስራ ለላይኛው አምላክ የምንሰጠው እኔን የነካ ደግሞ በቃ ለዘላለም ውሰደው፣ እና አሳየኝ እስኪ ውሰድልኝ፣ ውሰድና፣ ማለት አንዳንዶቹን አትውሰዳቸው ማለት፣ መሄድ የሌለባቸው ማለት እንነጋገራለን፣ በኋላ በውስጥ በኩል የተወሰኑ ሰዎች መሄድ የለባቸው፣ ብንኛ ራሳችን እንጎዳለን። ግን አንድ ሰው ግን መሄድ አለበት። አሁን ሁሉንም እየቀጣ ያሳየኛ አደል የሆነ ሰው ግን መሸኘትማ አለበት። አንድ ሰውማ የሚሄድ አለበት። በኋላ እናወራለን፣ በኋላ እናወራለን። አሁን ሁሏንም እየኮረኮም ካሳየ ታይኛል። አሁን ያልተኮረኮመ የለም አለ። እንደ እኔ ያልተኮረኮመ አለን? ጠቁ ማነው መኮርኮም ያለበት? ዩኔን ማነቀለልኝ እኮ አምላክ ዲጂን የነካ የለውም በረካ ተጠቃለለኩ ተጠቃለለኩ። እሱ ሄደኩ ሄደ ወደ አምላኩ ሄደ ትላለሱ ማን ነው? ማን ሂድ፣ ኤክስፖርት እናርገው። ማን አሜሪካን ኤክስፖርት እናርገ የሚለውን በረከ አንድ ሰው ግን መጫር አለበት። በቃ እንቁርቲ እንቁርቲ። ከዚህ በላይ ምን፣ ከዚህ በላይ ምን ምን ታያት አላችሁ? አበደች እኮ አለቀላት እኮ ተዋረደች እኮ። ከዚህ በላይ ምን ታያት አላችሁ? እኮ አታዩ መቀጣት፣ በሶስት ልጅ እንቅልፍ ማጣት። እናንተ ሰዎች አንድ ነገር አንድ ነገር ደራችሁ። አሁን እዚህ ጋር ቁጭ ብሎ መተው እንዲሉ ልጅ እኮ እግዚአብሔር ስጦታ ነው። የኔ እናት ልክ ከዚህ ስትመልስ አፈር ብሎ አፈር ያስፈላችሁ። እግዚአብሔር ምስክሬ ነው፣ ባል ማግባት እንዳለብኝ አወቅኩ። በቃ እኔ ልጅ አይቻልም፣ አይቻልም፣ ወጩ አይቻልም። ወጩ ብቻ አይደለም ሀሳባቸውን ሼር ማድረግም አይቻልም። አይምሰላችሁ፣ እዚህ ችግር አለ። ብንናገረው ችግር ነው፣ ዝም ብንል ችግር ነው። አይምሰልሽ አዳሜ፣ እዚ ጭራለች እኮ ያ ራሱ ቅጣት ነው። እዚ ሀገር ውስጥ ማለት ኢትዮጵያ እኮ ወልደ እኮ አትሊስት እኮ በረዶ አትል ዝናብ ዘነባ አትል ፀሐይ አትል እድሜ ለሰራተኛ ፀጉርን እንኳን ሰራተኛ ላይ ቤተሰብ እህት ጠብቆ ብትታመማኪን ቤት ብትገባ ያዙልኝ ብለህ ነው እዚህ ና እንቅልፍ የሚባል ነገር አለ። ሄደህ ጠርገህ ሰርተህ መተህ የውጭው ስራ አለ፣ ትምህርት አለ፣ ከእንደገና የልጆቹ ስራ አለ፣ ከእንደገና የቤቱ ስራ አለ ትላለህ። እንደ ሳምሪ እንግዲህ ዩቱብ ላይ ትወጣና ቁልጭ አድርገህ እንደዚህ መናገር አለብ። አብኖታይ ከእናንተ ጋር የራሴ ህይወት የራሱ ጭቅጭቅ አለብኝ። እንዲህ ግልጽ አርጋችሁ ተናገረው እንጂ ምን እዚህ ታስበስ ያለሽ አዳሜ ልጆቼ በረከቶች፣ ጸጋዎች ናቸው። ልክ ይህን ጥርቅ ማርገስቴ አፈር ብሎ አፈር ያስበላቸው አንደኛ ዛይድ አፕስቴር ዳውንስቴር ውጣውበት ሊንክ ሂድ ነው ወይ በቃ በቃ። ስንቱ የሚያጨሳለ እኮ ከእናንተ ተደብቆ ያለ ከዛ ጋ ሲመጡ እዛ ረሱል አፈር ብላ አፈር ያስበላል። እንዲም ቤተሰቦቻችን እንደዛ አረገሙን እግዚአብሔር እንደሚያንጉት ይሄ ራሱ እርግማን ነው። ለነሱ ሶስት አራት ልጅ ማሳደግ ለሊት ተነስቶ እናንተለሽ ስትሉ ስትሉ ስትሉ እንደት አደራችሁ? በአሜሪካን እና በኢትዮጵያ አያቁትም፣ የኢትዮጵያ ሰዎች ስንት ሰዓት እንደሚነሱ የአውሮፓ ከዛ እንዲ ቁልጭ ቁልጭ ከአንገት በላይ አይታችኋቸዋል። ብዙ ብዙቻችሁ እን የተወሰኑት ናቸው። በቃ አሜሪካን ሀገር የተወሰኑት ናቸው። በ የተወሰኑት ያ የንም እኮ ጭረዋል። አንጎላቸው እራሱ እኮ የለም ከራሳቸው ጋ እየተጋጭ ይመጣል። መጫወት ሰረቼ ነው የማመጣው። ታዲያ ምን አባሽ እንደኛማ ፊት አሳየተሽ አታመጭም፣ ከየት አባሽ የትኛውን ውበት አሳይተሽ ማን ሀዶ ሊልሽ? ማን ሀዶ? እዛ ልጆችሽን ሰብስበሽ ሸት ያታለሽ እንጂ ማንም ሰው ኖ፣ ኖ በዲ፣ ኖ፣ ኖ በዲ ካም ያ። ለዚህ ነው ጊፍት እኔ የምፈልግ። ለጊፍትም እኮ እዚህ ጋር የሆነ ኮኮ የሚባል ነገር ያስፈልግ። ለጊፍትም ለመቆላትም እንዲህ ለማለትም ማለት ነው። ይህን የሚያክለው ፊትሽን ይዘሽ የእኔ እናት ግፍት ልትመኝ ነው? ጥረጊጅ ና በጫተረሽ ውበርሽን ሂጂ ሆስፒታል አለቅ፣ ልጆች ለዴኬር ሰተሽ ከዛ በኋላ እኔ ሰርቼ ምንም ቻንስ የለሽም ሰርቶ ከመብላት ውጭ። እሱንም እግዚአብሔር እንዶ ስራን ስለፈጠረ ምንም ቻንስ የለሽ ካንቺ እንደነ እንትን መስራት ይችላሉ። እግዚአብሔር ምስክር ይልኮ ነው። እነንትና በፊሊተርም በምንም ቁልት ልት ብለው ይህንን ፕላስቲክ የቻይና የሚሆን የአሌክስፕሬስ ነው ምትሉት፣ ኤክስፕረስ ነው፣ አሌክስ ኤክስፕሬስ ነው፣ አሌ ኤክስፕሬስ ላይ ገዝተው ሁሁሁ ብለው አፋቸውም ይጣፍጣል የሚናገሩት መርጠብ ይላል። አለቅ አንቺ ይህንን በሊዝ ያልተለካ ፊትሽን ይዘሽ መጥተሽ

ለምን ግን ቤታዩ እንደዚህ እንደጠመዱ አትታውቃላችሁ? አመለጠች ለጠች ኮች አበቃ ብር ሰር ብር ልሰራ ነው። ሌላ ኮ ምንም ምንም እንትን የላቸውም። ምንም እናንተ ከም እኔ ጠዋት የሆነ ልጅ እንትን ልኮሌ የሆነች ነጭ ጠየቅቻት አይደለ? አረረረረረረረ እኔ ለቤታዩ ምነግራት ቴክ አሁን ገና ራን ረሳሁት። እንዲያውም አሁን ራን አሁን ሊያደለችም ጠላትሽ እግዚአብሔር ወይ፣ ሊያም ለነገሩ ለካ እንግሊዝኛ ብትችል። እንዲያውም እሷማ ትራምፕ ጋር ነው የምትሄደው። አንድ ናቸው። ያቺ እናንተ፣ እቺ ግን እቺማ፣ እቺ ልጅማ ዋን ኦፍ ደ ውመን ሺ ኢዝ ትሪ ዊክስ ኤጎ ሽሜክ ሰምቲንግ ምንድን ነው ሰርጀሪ አርጋ ከዛ በኋላ ጠፍታ ስትመጣ ሰርጀሪ አርገሻለ ስንላት ሴክሬት አደረገችው። ማንን? ይጠየቀችው ግን፣ ሴትዮዋ ምንድን ናት? ምንድን ናት ሴትዮዋ? ምንድን ናት ሴትዮዋ? የሰርጀሪ ምንድን ናት? የአሜሪካ ጠንቋይ ናት። ጠንቋይ ጋር ነው እንሄደችው። ኧረ ተው ጳጳስ እንትናት የሕክምና እንትን አረጣውን ጓ አይደለችም። ዝም ብላ ታዲያ ሴትዮዋ ታዲያ ዝም ታዲያ እኮ ሴትዮዋ ያለችው እኮ ስለ እሷ መና ታውቃታለች መሰለኝ ቤት አየሁን